ኑሐማን በስተ መጨረሻም ያለችበት ቤት ምስቅልቅሉ እየወጣ ነው በሷ የተነሳ። ምክንያቱም እሷን ከዛ ቤት ለማስወጣት እናትና ልጅ ያሴሩት ሴራ ባይሳካላቸውም ግን ጀምረውታል። የኑሐማን ሻንጣ ውስጥ የአንገት ሀብል ስታስቀምጥ በአጋጣሚ ሆኖ አይታት ነበር ኑሐማን። ኑሐማንም እሷ አስቀምጣው እንደወጣች ኑሐማን ገብታ ሻንጣውን ከፍታ የራሷ ሻንጣ ስለነበር ያንን የአንገት ብላ አውጥታ ኮሜዲኗ ውስጥ ወስዳት አስቀምጥላታለች። እነሱም ደግሞ አስበው አቅደው የነበር የወንድሟ ሚስት ትመጣ ነበርና ምክንያቱም ቤተሰብ አስተዋውቃለሁ ብሎ ስለነበረ የዛን ቀን ፕሮግራማቸው ላይ እሷን ማዋረድ አለብን ብለው አስበው ስለነበረ እና እንግዳቸው እንግዳዋ ከመምጣቷ በፊት የአንገት ሀብሌ ጠፋ ስትል ልጅ ለእናቷ ትጠይቃለች። እንዴት ይጠፋል ትላታለች። እናትም አባትም ነበር በአጋጣሚ ሳሎን ቁጭ ብለው። እናም አንቺ ገረድ ነይ እስኪ ሲሉ ኗሜን ይጠሯታል። አባት ግን በጣም እየተናደደ ስም አላት እየተከበረ ስም በስሙ አጠሯትም ወይ ይላል። እናም አቤት ብላ ስትመጣ፣ አይ ስርዓት በስርዓት ያደገ እንደዚህ ነው። እሺ ይሁን እስኪ የልጅ የአንገት ሀብል እየታደረግሽው ስትል ትጠይቃታለች አቤት የምን የአንገት ሀብል ነው ስትል፣ አየሽ እማጌ፣ ይቺ ወራዳ የአንገት ሀብሌን ሰርቃ ደግሞ ኮ የታል፣ የምን አንገት ሀብል ነው ትላለች። ስለዚህ እኔ ሻንጣዋም መኝታ ቤቷ የሚፈተሽልኝ ስትል ትናገራለች። ኑሐማንን በጣም ተናዳ ስለነበር እያለቀሰች ይህ ምን አንገት ሀብል ነው የምታወሪው? እኔ ስለ አንገት ሀብል የማውቀው ነገር የለም። ሂጂና ሻንጣ ሽናምጩና ይፈተሽ ስትል፣ እንዴ ሻንጣውን ስታመጣ የአንገት ሀብሉን አውጥታ ዘው አስቀምጣ ባዶ ሻንጣ ብታመጣስ ይላሉ እናትና ልጅ። ከዛም ዘው መኝታ ቤት ሂደን እንፈትሽ ኑኑ ሄዱ። ነይ ንጅማዬ ስትል ልጅ ለእናቷ ተጠራለች። እና ምን ሀሜም ጋሼ እዋክህን የእኔን ንጽህና ለማወቅ ስትል ተከተለኝ፣ ኑና ፈትሹ ስትል ኗሜን ትናገራለች። በዛን ሰዓት አባትም በጣም ይናደድና፣ ወይኔ ለሁን እንዴት እንደዚህ አይነት ነገር ይፈጠራል እኔ ቤት ውስጥ እረ ተው ስትል ሲል ይናደዳል። እናም ግድ የለህም ጋሼ ተከተለኝ ስትለው እሱም ተከትሏቸው ይሄዳል። ሻንጣውን ልብሶቿን እንዳለ ከሻንጣ ወጣች። ስታወጣ አባትም በመገረም ኑሐሜም በመገረም እያዩ ነበር። እናትና ልጅ ግን ልትዋረድ ነው፣ ይች ወራዳ ሌባ ናት ብለው አስበው ስለነበር እየጠበቁ ነበረ። ግን ያንገት ሐብሉ የለም። እናም ያንገት ሐብሉ እኮ የለም፣ የት አድርጋው ነው ሲሉ ይነጋገራሉ እናትና ልጅ። አባትም በመገረም ግድግዳውን ተደግፎ ያያል። ምንም መልስ የለውም። ኑሐሜን ግን በጣም ነው የማዝ ነው። እኔ ግን በዚህ ልክ አልጠበኳችሁም ነበር። እኔ ምን ባጠፋ ምን ብበድላችሁ ነው እንደዚህ የምታሰቃዩኝ እኔን? ቆይ ያንገታ ብልሽን ኮሜዲኖ፣ መኝታ ቤትሽ ያለው ኮሜዲኖ ውስጥ አስቀምጭልሻለሁ። ምክንያቱም እኔ ንጹሕ ሰው ነኝ ሌባ አይደለሁኝም። ስታስቀምጩ አይችሽ ስለነበር ወዳውኑ ነው ከሻንጣይ ውስጥ አውጥቼ እዛው ኮሜዲኖች ላይ ያስቀመጥኩት፣ ስትል ኑሐማን ትናገራለች። አባትም በጣም ይደነግጥና እናትም ልጅም በጣም ግራ ይጋባሉ አይታይ ነበር ማለት ነው ሳያስቀምጠው እያለች ልጅም ግራ ገብቷታል። በዛን መሀል አባትም የሰውን ልጅ ሌባ እያላችሁ ታሳድዳላችሁ አይደለ አይ ሲል እጅግ በጣም ይናደድባቸዋል። በዛን መሀል ኑሐማንም እኔስ አሁንስ የሰለቸኝ በየሄድኩበት የእናትና የልጅ ምቀኛ ነው፣ ምን አርጌ ነው የዚህን ያክል ፈጣሪ ሆይ ስትል ስቅስቅ ብላ ታለቅሳለች። በዛን ሰዓት አባት በጣም ይናደድና ልጁን በጥፊ መታትና እንዴ ጭራሽ አባዬ ለዚሽ ገረድ ብለህ እኔም በጥፊ ትመታኛለህ? እንዲህ ስትል፣ አንቺ ገረድ፣ አንቺን አይገልጽሽም። እሷ ጨዋ የተከበረች ልጅ ናት። እንዴት እንደዚህ ታያለሽ? ሲል ይነግራታል። ከዛም መሀልም እናትም እንዴት ልጅን ትመታታለህ? ስትለው እኮ አንቺም አርፈሽ ካልተቀመጥሽ እጠፈጥፍሻለሁ እኮ እኔንም ልትመታኝ ነው ለዚህ ላንድተራ ገረድ ብለህ ስትለው፣ እጠፈጥፍሻለሁ አርፈሽ ካልተቀመጥሽ ይላታል። ልጅም ይመጣና እንዲ ቆይ ምንድን ነው የተፈጠረው ችግር? ምን ተፈጥሮ ነው ሲል፣ ምን አቃደች ወራዳህትን ጠይቃት፣ ምን እንዳደረጉ ይልን አባት በጣም ተናዶ ጥሏቸው ይሄዳል። ኖሀሜም ገፍትራቸው ትታቸው ትሄዳለች። ቆይ ምን እየተካሄደ ነው ግን ሲል አባት ለዚች ገረድ ብሎ ልጄን መታት ለልጅ ሚስት ብሎ ደግሞ ያመጣልኝ ይችል ሌባ ነው ስትል ትነግረዋለች። እሺ ለማንኛውም አሁን ዋናው አምራታችሁ እየጠበቀቻችሁ ነው። እሺ ለማንኛውም እስኪ በጨዋ መልክ ጨዋ ምራት የምትፈልጉ ከሆነ እናንተን በጨዋ መልኩ ኑና ተዋወቋት። እስኪ ባካችሁ ቢያንስ ዛሬን እንኳን አክብሮኝ ይላል። ልጅም በዛን ሰዓት እናትም እሺ ትልና ጥሏቸው ሱሞቱ ይሄዳል። ሲሄድ ፍቅረኛውም ባዶ ጠረጴዛ አቅፋቆጭ ብላ ነበረ የኔ ውዳ ይዞ ሽሽ ሲል አብሯት ካጠገባ አቆጭላል እሷ ግን ደንግጣለች። አንደኛ ነገር ከበረ ስትገባ ያገኘችው ሰው ይማን ነው። ሲቀጥ ደግሞ ቤት ውስጥ ያለችው ምግቡንም ሁሉን የምታዘጋጀውና አባት ለልጄ ብሎ የሚጠብቃት ኖሃሚናለች። ብቻ ሁሉም ነገር ግራ ገብቷታል። ቆይ አሁን ምንድነው ማድረግ ያለብኝ ስትል ግራ ይገባታል። እናም የምዘው ፕሮግራም ላይ ሁሉም ይመጣሉ። ኖሃሜም ይሄድና ኖሃሜ ሲል ይቅርታ በፕሮግራም ህቀን አበላሸው ብህ አይደል ስትለው፣ በፍጹም አንቺ ምንም ያጠፋሽው ነገር የለም የኔ ቤተሰቦች ናቸው። ግን ኗሚ፣ አንድ ነገር ልጠይቅሽ እባክሽን፣ ዩልሽ ይህን ልብስሽን ቀይረሽ ልብስ ፏ ብለሽ ምግባችን አቀራርበሽ አብረሽ ከኛ ጋር ማዕድ እንድትካፈ እፈልጋለሁ ይላታል። አይ በፍጹም ግን ደግሞ እዚ እንደዚህ ሆነሽ ሳይሆን ፈገግ ብለሽ ሲላት አያንተ አፍንጫ የለሽም ጎራዳነሽ ተለኘለ እንዴ ስትለው እሱማ እኮ ልክ ነው ጎራዳነሽ፣ ግን ደግሞ ጨምሪበት ሲላት እሷም ስትስቃ አዎ እንደዚህ ሁነሽ ነው መቅረብ ያለብሽ ይላታል። እሷም እሺ ብላ እንደስታ ስተካከሉ እናትና አባትትም ሄደው ተዋውቀዋታል። ምራትየዋን ኑሐማንም ስትሄድ እጅግ በጣም ትናደዳለች። ምክንያቱም ከእሷ የት